አየሁአለም አድማሱ እባላለሁ። ከደብረ ማርቆስ ከተማ የመጣሁት የምግብ ዋስትናና ሴፍትኔት ጽህፈት ቤት ኃላፊ ነኝ። እንደ ድጎንደር ከተማ ግምገማዊ ስልጠና ለማካሄድ ተጠርተን በመያየናቸው እንደ ልምድ ልውውጥ ስንዞር ያገኘ ናቸው። አንደኛ ቦታው ተራራማ ከመሆኑ ጋር ተያይዞ በጣም ሰፊ ጉልበት የሚጠይቅ ቢሆንም በቀላሉ በእነዚህ በሰሪ ኃይሎቻቸው ተጠቅመው የሰሩትን እርከን አይተናል። ይሄ ነገ ከነገ ወዲያ ደግሞ በሚበሉ ዛፎች በዝሆነ ሳሮች ሲሸፈን ምን ያህል ለከተማው ውበት እንደሚሰጥ በቋሚ ተክልም ከሸፈኑት ደግሞ ነገ ለነዛ ተጠቃሚዎችም ሆነ ለከተማ ህብረተሰብ የሚሰጠውን ጥቅም በደንብ አይተናል። እዚህም አሁን ሁለተኛ በመጣንበት ቦታም እንደዚሁ የሚበሉ አትክልቶችን በዚህ ዳገታማ በሆነ ቦታ ላይ በሰፊው ተክለው ፓፓያ፣ ማንጎ፣ ዘይቱን በደንብ የወጣ በደንብ የጸደቀ ማፍራትም ፓፓያ የጀመረ አይተናል። ስለዚህ ይህ ስራ እንደኛ ከተማ ውስጥ ደንብ እናየው እንደዚህ ዳገታማ አተላልቅ ተራራማ ቦታዎች ባይኖሩም እኛ ደግሞ በምንችለው ለምሳሌ አሁን ከብት ማድለብ ላይ ያየነው ያለው ቅንጅት በከብት ማድለብ አኳያ ለእኛ ከተማ ምቹ ነው ብለን ያሰብነው እን እንደዚህ አይነቶችን እንደኛ ከተማ ብንቀናጅ በዚህ መስክ ትልቅ ውጤት እናመጣለን ብለን እናስባለን። ሌላው እነሱ እንደዚህ በተፋሰስ ልማት ላይ የሚሰሩት ስራ ትልቅ ቢሆንም እንደኛ ከተማ ደግሞ በተደላደለ መሬት ላይ ምንድን ነው መስራት ያለብን? እስካሁንም እየሰራ ነው ያለ ቢኖርም ከዚህ በላይ ደግሞ በሰሪ ኃይሎቻችን ጉልበት ተጠቅመን ምን ደረጃ ላይ መድረስ እንዳለብን ሰፊ በተለይ በወተት ከብት እርባታ ላይ ያለውን በደንብ ወስደናል። እሱን ወደኛ ወስደን እንደኛ ጸጋ አሳድገን መስራት እንፈልጋለን። ያው ሰሪ ኃይሉንም የጎንደር ከተማ ምግብ ዋስትና እንዲሁም ስራና ስልጠና ጽዳትና ውበት ግብርና የፖሊቴክኒክ ኮሌጁ በመቀናጀት የሚሰሩት ስራ ለእኛ ቀጣይ የምንሰራው ቀጣይ አሳድገን ልንሄድበት ያሰብ ነው የቅንጅት ስራውንም ከዚህ በላይ ከነሱ በላይ አሳድገን ለመስራት ተሞክሮ የወሰድንበት ነው እላለሁ መልካም ስሜ ዘሩ ጌታዊ ነው የሚባለው የመጣሁት ከዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ አስተዳደር የስራ ድርሻ ኃላፊነቴ የከተሞች ምግብ ዋስተና ልማታዊ ሴፍቲኔት ማስተባበር ጽህፈት ቤት ኃላፊ ነኝ ያው ጎንደር ከተማ ላይ ክልሉ ያመቻቸው ግምገማዊ ስልጠና መድረክ ነው። በዚህ መሰረት ቅድሚያ ያው የተለመደ ልምድ አለ። ከተሞች ላይ የሰሩትን ተግባር በመስክ የመጎብኘት ተግባር ነው የሚከናወነው። በዚህ መሰረት ጎንደር ላይ እስካሁን ባለው አንድ ሶስት ነገሮችን ተመልክተናል። የመጀመሪያው የተፋሰስ የተቀናጀ ተፋሰስ ልማት አይተናል። ሁለተኛው ለከተማ ግብርና ምቹ ሁኔታ መፍጠር ጋር ተያይዞ በእርባታ የተሰማሩ፣ በወተት ምርት የተሰማሩ በዘላቂ ነው መሻሻያ ተግባራቶችን ለማየት ሞክረናል። ሶስተኛው ይሄ ላይ አሁን የምንገኝበት ቦታ ደግሞ የአረንጓዴ ልማት ስራ አይተናል። የመጀመሪያው አራት ቦታዎች ያየነው የመሰረተ ልማት የመንገድ ጠረጋን አይተናል ማለት ነው። አጠቃላይ ከነዚህ ምንድን ነው የተማርነው የሚል ከሆነ እኔ አሁን በዚህ ተሞክሮ ያየሁት የመጀመሪያው ሁሉም የፕሮጀክቱ የህልውና የተንጠለጥለው ስትሪም ኮሚቴው ነው። ስትሪም ኮሚቴው ደግሞ በክቡር ከንቲባ የሚመራ ነው። ስለዚህ ተቋማት የተቋማት ቅንጅት የተቋማት ቅንጅት ውጤታማነት እና ስኬቱ ከፍ ያለ ስለሆነ ሌላ ቦታ ላይ ሂደው ያዩትን ተሞክሮ ተግባራዊ እንዳደረጉ ይሄ ተቋማቶች መናበብ፣ መቀናጀት ለአንድ ዓላማ ለአንድ አካባቢ መስራት ከቻል ውጤት እንደሚመዘገብ አንዱ እሱን ነው ያየ ነው። ሁለተኛ የተመረጡ ሳይቶች ውጤታማነት ነው። የተመረጡ ቦታዎች ውጤት የሚመጣባቸው ናቸው። ለምሳሌ እዚህ ቦታ ላይ የምናያቸው የተለያዩ የማንጎ የፍራፍሬ የፓፓያ ዘይቱን ነው የቡና የተተከሉትና ይሄ ደግሞ የቴክኒካል የግብርና ሰዎች አካባቢውን ሊላመዱ የሚችልና ውጤት ሊያመጡ የሚችሉትን ነገሮች እንዳየነው ያየነው በሌላ መንገድ ደግሞ በተለይ በተለይ ባለድርሻ አካላት ያላቸው ትስስርና ቁርኝት ከፖሊቴክኒክ ኮሌጅ ጀምሮ እስከ ስራና ስራ እድል ፈጠራ ስራና ስልጠና ማስተባበሪያ ጽህፈት ቤቶቹ እየሰሩት ያሉት ስራ መልካም እንደሆነ ነው ያየ ነው። ስለዚህ እነዚህን ተሞክሮች እነኛ አካባቢ ስንወስድም የኛ አካባቢ ተራራማ ነው። ያው እዚህ አካባቢ ጋር የምናነጻጽረው የኛም በተፈጥሮ ሀብት የተራቆተ አካባቢ ነው። እዛ አካባቢ ላይ የሚሰራቸው ያሉ የተፈጥሮ ሀብት ልማት ስራዎች እኛ ላይ ነው መጀመሪያ ላይ እንደውም ተሞክሮ የተፈጥሮ ሀብት ልማት ስራ ተሞክሮ ተመስቶ የተወሰደው። ግን አሁንም ከዚህ አይተን የምናሻሽላቸው ነገሮች ይኖራሉ። አመሰግናሉ። ሁኔ ፀሐይ አወቅ የሴፍቲኔት ተጠቃሚ ነው። ያው ሴፍቲኔትን በሚያረግጅነት እርዳታ ስንከፈለው በነበረው ገንዘብ እየቆጠብነ ያው እነዚህ ላሞች አንዷን የገዛ ነ ገዝተን አሁን ያው እያዳቀልና የወምታያቸውን ደረጃ ደርሰዋል። ያው ሴፍቲኔት ነው ከዚህ ያደረሰ ለጎንደር ሰው ታውቁታላችሁ። ተደራጁ ሰውም ለውጥ ያመጣ። እኛ በጥቃቅን ብንደራጅም ግን ገንዘቡ አልነበረንም። ጥቃቅን አደራጁ ሰው ነው የለቀቀን። ድጋፍም አላገኘንም እስካሁን። እሰጡና ነገርም የለም። ግን ያው የሴፍትነቱን ብር የሚሰጠን ደሞዛችን እየቆጠብን ከስልጠናው ጋር፣ ስልጠናው 19 ሳምንት ሰልጥነናል። ያን ስልጠናውን ድጋፍ በማድረግ ያው አሁን ከምታዩት ደረጃ ደርሰናል። የተቀበልነውን ሀምሳ ሦስት ሺህ ብርም የምታዩት መነው ገዛንበት። እዳም ነበረብን እየተበደርን ያበላናቸው እሱን ከፈልን። አሁን ያው እያገገምነ ነው። እንግዲህ ወደ ነገር እንደ ወደ ሀብትነት እንቀየራለን ብለን እናስባለን። ላሞቹ የእኛ ሁኔታ ምን ይላል እና ዲስከሪጋ ሶስት ሆኖ እና አሁን አንዷ በቀን አምስት ሊትር ታለባለች። ገና ልጅ ስለ የተዳቀለች አዳቅለን ነው አራብተናት ወልዳ ማለት ነው። ሴፍትኔት ያው የለቀቀልን ይሄ የተለቀቀውን ብር ይዘን እዚህ ምኑ ገዛን ገለባ ገዛን አሁን ቦታችንን እየሸጥን ለእኛ ባንጠቀም ለወደፊት እያስቀመጥን ነው በእዛች ብር ተንደርድረን ማለት ነው ገለባ ከወገር አስመጣን በይ ስዊ በሰባት መቶ ብር ነበር በሀያ የምንገዛ አሁን ገለባ አስመጣን አሁን እንደልባችን እያብላን ነው ያለ ነው ገለባ እንገዛለን